ዛሬ እንግዲህ ወደ ማንቸስተር ዩናይትድ ቤት እና ቀናና በማንቸስተር ዩናይትድ እይታ ውስጥ ያለውን አርደን ጃሻሪን እናያለን። ጃሻሪ በጣም የሚደነቅ የክለብ ብሩጅ ተጫዋች። ይህ ተጫዋች እንግዲህ ድንቅ ብቃቱን ባለፉት የውድድር አመታት አሳይቷል። በተለይ በስዊዘርላንድ ብሔራዊ ቡድን ከአንድ አመት በታች፣ ከዛ ውጭ ደግሞ በክለብ ብሩጅ ባለፈው የውድድር ዓመት እንግዲህ ፐርፎርማንስን ካሳዩ ቡድኖች ውስጥ አንዱ ነበር። ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም ሙከራ እያደረጉ ይገኛል። በተለይ ጀሰን ዊልክ ኮክስ የዚህን ተጫዋች ፊርማ ለማግኘት በሚገባ ጥረትን እያደረገ ይገኛል። ይህ እንግዲህ ስዊዘርላንዳዊ ተጫዋች በጣም ክህሎቱ ከሉካ ሞድሪች ጋር ይመሳሰላል ብለው ብዙዎቹ ይናገሩለታል። ማንቸስተር ዩናይትድ ለሩበን አሞሪም የሚመጥን ትክክለኛ ጨዋታ ላይ የተመሰረተ የመሃል ተጫዋች ያስፈልገዋል። እንግዲህ ዘንድሮም በካዝሜሮና በማኑኤል ዩጋሪቲ መቀጠል ነው ያስቡም እና በአማካይ መስመር ላይ በተለይ ማንቸስተር ዩናይትድ የሚጎለው በግራ እግር መጫወት የሚችል ወደ ግራ መስመር ላይ መሰለፍ የሚችል የአማካይ መስመር ተጫዋች የላቸውም እና ን አይነት የአማካይ መስመር የሚያገኙ ከሆነ በተለይ ለሩበን አሞሪም ደግሞ በሁለት አማካይ ለሚጫወት ቡድን ለተከላካይ አማካይ ብቻ ሳይሆን የማኑኤል ጋርቲ እና የካዝሜሮ ችግር ብዙን ጊዜ የሚሆነው ሁለቱም የተከላካይ አማካኝ ሚና ነው፣ የመጀመሪያ መጫወቻቸው ቦታ እና ኳሱን ማስጣል ላይ እንጂ ኳሱን ወደፊት ፕሮግረስ ማድረግ ላይ ደከም ይላሉ እና ከዚህ በፊት በስፖርቲንግ ሌዝበን ሩበን አሞሪም እንደሚጠቀሙት እንደ ሁላንድ ተመራጭ የሆነ አይነት ተጫዋችን ማምጣት ነው። ይህኛው ተጫዋች በኳስን ወደፊት በመውሰድ በቦል ፕሮግሬሽን፣ የቁልፍ ኳሶችን በማቃበል ከዛ ውጭ ፈርናንዴዘን ወደኋላ ቦታ ተመልሶ ለዚህ ቦታ ላይ ለመፎካከር ከሚያደርግ ይልቅ ብሩኖን ወደፊት እንዲጠቀሙበት የሚያስችል የማንቸስተር ዩናይትድ ኳስ ሲመሰረት ከኋላ ጀምሮ ማገዝ የሚችል በተለይ በረጃጅም ኳሶቹ መደነቅ የሚገባው አርደን ጃሻሪ ማን ነው ብለን እንጠይቃለን። ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም በመላው አውሮፓ ካሉ ትልልቅ ቡድኖች ጋር እየተፋለመ ይገኛል። ማንቸስተር ሲቲ፣ ኤሲ ሚላን፣ ኢንተር ሚላን እንዲሁም ሌሎቹም ይፈልጉታል። ሪቢ ሌቪዥንግ፣ ዶርትመንድ የዚህ ሁሉ ፈላጊዎቹ ናቸው። እንግዲህ ኤሲ የመጀመሪያውን ጥያቄ አቅርቦ ነበር። 27 ሚሊዮን ዩሮ አልተሳካም። እንግዲህ እስከ 37 ሚሊዮን ዩሮ ይጠብቃሉ። ማንቸስተር ሲቲ እዚህ ተጫዋች አድናቂ ነው። ማንቸስተር ሲቲንም መፎካከርና ማሳመን ይጠበቅበታል። ዩናይትድ ለምን አርደን ጃሻሪን ፈለገው? በዛሬው ፕሮግራማችን የምናየው ይሆናል። ሰላም ሰላም ውደድማቻችን ይህ የአያ ስፖርት ነው። ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ ሼር ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ደርማቻችን ጆይን በማድረግ የአያ ስፖርት ቤተሰብ እና አባል ይሁኑ። እንግዲህ ዩናይትድ በዝውውር መስኮቶ ላይ ጠንከር ብሎ እየተንቀሳቀሰ ይገኛል። የብራያን ምቡሞ በዚህ ሳምንት የሚደረግ የጤና ምርመራውን ድረስ የሚያደረግ በኮንትራት ጉዳይም እንዲሁም ደግሞ የመጨረሻ ያሉትን ዋጋም ለብሬንፎርድ የሚያቀርቡ ይሆናል የመጀመሪያው ፈራሚ የሆነው ደግሞ ዩናይትድ ኦልድ ትራፎርድ የደረሰው የግርሃም መስመር ላይ የሚጫወት ብቃት ይኖሯል ተብሎ ስ 62.5 ሚሊዮን ፓውንድ ለወልቨስ የተከፈለበት መቲያስ ኩኛ ነው። አሁን ሶስተኛው በማንቸስተር ዩናይትድ በሚቀጥሉት ጊዜያቶች ከሚፈለጉ ተጫዋቾች ውስጥ አንዱ የአማካኝ መስመር ነው። የአማካኝ መስመሩን ለመፈለግ በአማካኝ መስመሩ ላይ በተለይ ለዩናይትድ የሚፈልጉት የአማካኝ ሴንትራል ሚልፊልደር የሚባል ነው። እንግዲህ በሶስት አራት ሶስት አጫዋት ስታይል ውስጥ የአማካኝ ማለትም የአማካኝ አጥቂ የአማካኝ ተከላካይ ሳይሆን አማካኝ ሆኖ የሚጫወት ተጫዋች በጣም አስፈላጊው ሚና እንደሚኖር ይታወቃል። ምክንያቱም አንዳንዴ ኳሶችን ማስጣል ላይ የሚሳተፍ አንዳንዴ ደግሞ ኳሶችን እንዲጀ ጀመሩ የማድረግ እንዲሁም ደግሞ ወደፊት ኳሶችን መውሰድ የሚችል ነው። ይህ በቤልጅየም የሚገኘው ክለቡ ክለብ ብሩዥ የውድድር አመቱ ሻምፒዮን ሲሆን ከዛዎች የክለብ ብሩዥ ደግሞ ምርጥ ተጫዋች የቤልጅየም ሊግም ምርጥ ተጫዋች ሆኖ አርደን ጃሻሪ ጨርሷል። በጣም አስገራሚ ብቃት ያለው ነው። ያንን ተከትሎ ነው እንግዲህ ማንቸስተር ሲቲዎች በቻምፒዮንስ ሊጉም ተገናኝተው ነበር። ኤንስጅም የዚህን ተጫዋች ፈላጊ ናቸው። ስለዚህ ኤሲ ሚላን የሚፈልገዋል ማንቸስተር ዩናይትድ ይህንን ታዳጊ ማምጣት ይጠበቅባቸዋል። ሀያ ሁለት አመቱ ላይ ነው የሚገኘው። ያለው ክህሎት ግን በጣም አስገራሚ ነው። ሰላሳ ሰባት ሚሊ ሚሊዮ እስከ 40 ሚሊዮን ዩሮ የሚጠጋ ዋጋን መክፈል ይጠበቅባቸዋል። እንግዲህ ስለዚህ ተጫዋች ስናወራ በጣም ብዙዎቹ የዛሬ አስር አመት በፊት ታዳጊውን ሉካ ሞድሪች እዚህ ልጅ ውስጥ እናያለን የሚሉ ብዙ አስተያየቶች አሉ። ስለዚህ ከሞድሪች ጋር እንግዲህ ምንም እንኳን 22 አመት ና 39 ዓመት ላይ ቢገኙም አንዳንድ ቁጥራዊ መረጃዎች ግን በጣም ያመሳስሏቸዋል። ለምሳሌ ዱዋሎችን ወይም ደግሞ የንድላንድ ግንኙነቶችን ካያችሁ ሁለቱም በየጨዋታ ባጠቃላይ ያደረጉትን በውድድር አመቱ ብታዩ 55.2 ና 50.4 ነው። ትንሽ በዚህ በኩል የተሻለ አርደን ጃሻሪ ነው። ከዛ ውጭ በመከላከሉ ረገድ አርደን ጃሻሪ የግራ መስመሩን በተለይ በጣም ጥሩ የሚባል ነው። ከዛውጭ ውጭ ወደፊት ቦልኬሪውን ካየን ግን ከሞድሪች የተሻለ ሆኖ ይታያል። ነገር ግን አሁን እድሜ የሚጠይቀው ጥያቄ ደግሞ ቁልፍ ኳሶችን ወደፊት በማቀበል ሞድሪች 95 ፐርሰንት ድረስ ቁልፍ ኳሶችን ያቀብላል። ጃሻሪ ግን 76.6 ፐርሰንት ነው። ስለዚህ ይህንን ማሻሻል የሚጠበቅበት ይሆናል። በአጠቃላይ እንደ ቡድን ሁሉም ጠንካራ ስብስብ፣ ጠንካራ ብቃት፣ ጠንካራ ፐርፎርማንስ ያለው ቡድን ውስጥ ነው የተጫወቱት ነገር ግን ወደ አውሮፓ ለማድረግ ላይ መጦ ጃሻሪን ሲጫወት ማየት በትልልቆቹ ሊጎች ላይ የሚጠበቅ ነው የሚሆነው። በተለይ ዩናይትድ ያለበትን የአማካይ ችግር አሁን ዩናይትድ ቤት ያለው ችግር ምንድን ነው? በዘመናዊ እግር ኳስ ወይም በአራት ሶስት ካያችሁት የስምንት ቁጥር እጥረት አለባቸው። ከዛ ውጪ ብዙዎቹ ተጫዋቾች ካያችሁ ወይ አስር ቁጥር ናቸው ያለበለዚያ ደግሞ አስር ቁጥር በመሆን ነው ብዙ ጊዜ። አሁን ብሩኖ ፈርናንዴዝ ብዙ ጊዜ ወደኋላ ተመለሰው ኳሶችን ወደፊት ፕሮግረስ ለማድረግ ሲሞክር የፍጻሜውን ጨዋታ ጨምሮ ካያችሁ ስህተቶችን ይሰራል። እንደዚህ አይነት እንደ ጃሻሪ አይነት ከመጡ ግን ምንድነው ኳሱን በሚገባ ወደፊት መውሰድና ፓስ ማድረግ የሚችሉ ነው። እኔ ውድድሮች ላይ ሳየው የዚህ ተጫዋች ፐርፎርማንስ በግራግር መጫወቱን ተከትሎ የግራኒሽ ጃካን በአርሰናል ቤት የሚያስታውስ አይነት ብቃት አለው። ግራግሩን የሚጠቀምበት አይነት እንደ ችግር የሚነሳው ቀኝ ግሩን አለመጠቀሙ ነው። ነገር ግን ዩናይትድ ከኋላ ሲመሰረት በተለይ ጥሩ እገዛን ማድረግ የሚችል ነው የሚሆነው ዩናይትድ ከኋላ በሚመሰረትበት ጊዜ ሁለቱም የመስመር ተጫዋቾች ወደፊት ስለሚያጠቁ ከሶስቱ መሀል ተከላካዮች አንዱን ወደ አማካኝነት በመውሰድ ወደኋላም ተመልሶ የተሻለ ፍልሚያዎች እንዲያደርግ የሚያስችል ነው። ፕረስ ቢደረግ ጫና ቢፈጠርበት፣ በቀላሉ ሆኖ ፓሶችን የሚያደርጉ ደረሞች 95 ላይ የሚቀመጥ ፐርፎርማንስ ላይ ያለው በረጃጅም ኳሶች ላይ። ይህ እንግዲህ ለዩናይትድ አስፈላጊ ነው። በተለይ ካዝሜሮ ናው ጋርቴን በውድድር ዓመቱ ከዚህ ተጫዋች ጋር ማሳተፍ የሚቻል ነው። በውድድር ዓመቱ 35 ጨዋታዎችን አድርጎ ሶስት ጎሎችን አራት አሲስቶችን ማድረግ ችሏል። ቁመቱ ሜትር ከ81 ላይ ይገኛል። ለምን ማንቸስተር ሲቲ ፈለገውም ስትሉ ይህንን የስምንት ቁጥር ሚና ቦታ እንዲሸፍንላቸው ነበር የሚፈልጉት። አጠቃላይ ፐርፎርማንሱ በጣም አስገራሚ ሆኖ ነው ያገኘሁት። ነገር ግን ያው በቤልጅየም ሊግ መወዳደር እና በእንግሊዝ ፕሪሚየር ሊግ መወዳደር ትንሽ የሚያስቸግር ነው የሚሆነው ለምሳሌ በአሲስት ረገድ ካየ ነው በዘጠና ደቂቃ ውስጥ ዜሮ ነጥብ ሁለት አሲስቶችን ማድረግ ይችላል ይህ ዘጠና ፐርሰንታይል ላይ ያስቀምጠዋል በኤክስፔክትድ ጎል ካያችሁ ዜሮ ነጥብ ሁለት ነው ዘጠና አምስት ፐርሰንታይል ላይ የሚያስቀምጠው ነው በአማካይ መስመር ከሚጫወቱ ተጫዋቾች በጣም ጥሩ ክህሎት ያለው ሆኖ ነው የሚታየው ነገር ግን በእኔ እይታ ለዩናይትድ የሚያስፈልገው የኳስ የማቃበል ንጻሬውን ማየት ነው ሰማንያ ስድስት ነጥብ ስድስት ፐርሰንት ነው ፓሳቴምት የሚያደርገው በጨዋታዎች ውስጥ ስልሳ አምስት ኳሶችን ይሞክራል እነዚህ ዘጠና ፐርሰንታይል ላይ የሚያስ ተቀምጦት ነው የሚሆነው። ገና 22 ዓመቱ ነው ወደድማቻችን። ስለዚህ ዩናይትድ አዲስ አብዮትን የሚገነባበት የአማካኝ መስመር ተጫዋች ይሆናል። እድሎችን መፍጠር፣ ወደፊት ኳሱን ይዞ ከሄደ ጥሩ እድሎችን አሉት። ትንሽ እንደ ችግር ሊታይበት የሚችለው እንደ አማካኝ ተጫዋች ብዙ እድሎችን ሲሞክር አይታይም። ኢንተርሴፕሽን ላይ ጥሩ ነው፣ ታክሎች ላይ ደካማ ነው፣ ብሎክ ማድረግ ላይ ደካማ ነው፣ የአየር ላይ የአንድ ላንድ ግንኙነቶች ላይም ደካማ ነው። እነዚህን ሁኔታዎች ማሻሻል ይጠበቅበታል። ሌላ ሌላ ምን አይነት ፐርፎርማንስ አለው ብለን ካየን እንግዲህ አንዱ መነሳት የሚጠበቅበት መላው ዓለም ላይ ካሉ ጥሩ ፐርፎርማንስ ካላቸው ተጫዋቾች ጋር ሲነጻጸር በአምስት ሊጎቹ በተለይ በእንግሊዝ ፕሪሚየር ሊግ ካሉት ጋር ስታነጻጽሩት ጥሩ ብቃት እንዳለው የሚታይ ነው። ከዚህ በፊት እንግዲህ በስዊዘርላንድ ሊግ ነበር። እንግዲህ በአምና ነው ወደ ክለብ ብሩዥ ያቀን ነው ለሉዘን ነበር የሚጫወተው። በሉዘን እንግዲህ ጥሩ ጥሩ ፐርፎርማንሶችን ካሳየ በኋላ ነው ወደ ቤልጅየም ያቀን ነው። ስለዚህ ከቤልጅየም ደግሞ በቀጥታ ወደ ማንቸስተር ዩናይትድ የሚመጣ ከሆነ ጥሩ ሂደቶችን በዩናይትድ ቤት ያጋ ገጥመዋል ብዬ አስባለሁ። እንደዚህ አይነት ፊርማዎች የሚያስፈልጉ ነው። ነገር ግን ማንቸስተር ዩናይትዶች በአማካይ መስመሩ ላይ እንግዲህ ኤደርሰንንም እንደሚፈልጉ ይታወቃል፣ እና በተጫዋቾች ላይ ዝውውር ላይ የመጨረሻ ወሳኛቸው የሚጠበቅ ነው የሚሆኑ። በታዳጊ ቡድን እነ ኮኔ እንዳሉ መረሳት የለበትም። ስለዚህ ዩናይትድ በሚቀጥሉት ቀናቶች እንግዲህ የአርደን ጃሻሪ ወይስ ኤደርሰንን የሚጠበቅ ነው የሚሆነው ማንን እንደሚያስፈርሙ። ኤደርሰን በጣሊያን ሴራ ምርጥ ፐርፎርማንስ የነበሩ ተጫዋች መሆኑን ግን መረሳት የለበትም። ሰላም ሰላም፣ ወደ ለማቻችን ይህ ስፖርት ነው። ላይክ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ